መስመአብ ወሎም ፈስ ቅዱስ አዶ አምላክ አሚን ስንክሳር ዘወረሃ ጥቅምት ሶስት አንድ አምላክ በመሆን በአብ ወሎም ፈስ ቅዱስ ስም ጥቅምት ሶስት በዚች ቀን ለአባቶች ሊቃነ ጳጳሳት አምሳ አንደኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባ ስምዖን አረፈ ይህም አባት ከእስክንድርያ ከታላላቆች ተወላጅ የሆነ ወላጆቹም ሃይማኖታቸው የቀና ነው እርሱም ከታናሽነቱ የሃይማኖት ወተትን ጠጥቶ አደገ ስለዚህ የቤተ ክርስቲያንን ትምህርት ተማረ። የምንኩስናን ልብስ ሊለብስ በልቡ አስቦ ወደ አስቄጥስ ገዳም በመሄድ ከእርሱ አስቀድሞ ሊቀ ጳጳሳት በሆነ በአባ ያይቆብ ገዳም መነኮሰ። በየጊዜው በሚጨመር ተጋድሎ ሥጋውን እያደከመ አብስቶ በመጋደል በርሱ ዘንድ ኖረ። ዳግመኛ አባ ማርቆስም ሊቀ ጵጵስና በተሾመ ጊዜ ይህን አባ ስምዖንን ስለ ተጋድለውና ስለ አገልግሎቱ ከአባ ያዕቆብ ዘንድ ወስደው እያገለገለውም ከእርሱ ጋር ኖረ። አባ ማርቆስም ባረፈ ጊዜ አባ ያዕቆብ ተሾመ። ያን ጊዜም እያገለገለው ከአባ ያዕቆብ ጋር ኖረ። ከዚህ በኋላ አባ ያዕቆብ ባረፈ ጊዜ ብዙዎች ካህናትና ኤጲስቆጶሳት፣ የሀገር ታላላቆች ሁሉም ይህን አባት አባ ስምዖንን መረጡ። ትሩፋቱና ያማረ ሥራውን በእነዚህ በሁለቱ ሊቃነ ጳጳሳት ዘንድ በነበረበት ጊዜ ስለተመለከቱ አምላካዊ ፍቅር አነሳስቷቸዋልና በወንጌላዊ ማርቆስ ወንበር ላይ ይዘው ሊቀ ጵጵስና ሾሙት። ከዚህ በኋላ በሹመቱ ጽንቶ መልካምን ጉዞ ተጓዘ። እግዚአብሔርን አገልግሎ የሃይማኖትን ሕግ በማስጠበቅ የክርስቶስን መንጋዎች ጠበቀ። በሹመቱ ወራትም ቤተክርስቲያን በጸጥታና በሰላም ኖረች። ከዚህ በኋላ እግሮቹን በጽኑ ደዌ ታመመ። ፈጣሪ እግዚአብሔርንም ከዚህ ደዌ ያሳርፈው ዘንድ ለመነው። ክብር ይግባውና ጌታችን ልመናውን ተቀብሎ በሰላም በፍቅር በአንድነት አሳረፈው። የሹመት ወራትም አምስት ወር ከአስራ አምስት ቀን ነው። ለእግዚአብሔርም ምስጋና ይሁን እኛንም በዚህ አባት ጸሎት ይማረም በረከቱ ከእኛ ጋራ ትኖር ለዘላለሙ አመን በዚችም ቀን የሐዲስ ጊዮርጊስ የምስክርነቱ መታሰቢያ ሆነ። ዳግመኛ የኒህዋ የወገኑ የነገዱ የመቃርስና የታኦፍሊያ የአሙራና የአርሜንያ ሊቀ ጳጳሳት ጎርጎሮስ መታሰቢያ ነው። ዳግመኛ ለታላቁ ቴዎዶስዮስ ልጁ የሆነ ንጉሥ አርቃድዮስ የወለዳት የቅድስት ታኦድራ መታሰቢያ ነው። በረከታቸውም ከኛ ጋራ ትኑር ለዘላለሙ አሜን ጥቅምት ሶስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ጊዮርጊስ ሐዲስ ሰማዕት አባ ስምዖን ሊቀ ጳጳሳት ቅዱስ ጎርጎርዮስ ዘአርመንያ ቅድስት ታኦድራ ልዕልት ቅድስት ታውክልያ ወርኃዊ በዓላት በዓታ ለእግዝእትነ ማርያም ድንግል ወላዲተ አምላክ ቅዱሳን ኢያቄም ወሐና ቅዱሳን ሊቃነ ካህናት አበው ዘካርያስና ስምዖን አባ ሊባኖስ ዘመጣይ አቡነ ዘና ማርቆስ አቡነ መድኃኒነ እግዚእ ዘደብረ በንኮል ቅዱስ ቀርሎስ ልቅ። ስለዚህ ወንድሞች ሆይ ጣዖትን ከማምለክ ሽሹ። ልባሞች እንደመሆናችሁ እላለው፤ በምለው ነገር እናንተ ፍረዱ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምን ቋርሰውስ እንጀራ ከክርስቶስ ሥጋ ጋር ውሬት ያለው አይደለምን? እኛ ብዙዎች ስንሆን አንድ ስጋ ነን፣ ሁላችን ያን አንዱን እንጀራ እንካፈላለንና። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 14 እስከ 18። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አላፋት መላእክትን እያሳሰቡ በችግረ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማይታትና ጻርቃን ትጓን መልእክት ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርኮ ይህም መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግእዝ ወደ አማርኛ የተረጎመው ቃለ ንባብን በእርጋታ መንፈስ እና በተመስጦ ህልና ያዳምጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። ወስዋት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።